ተስፋዎች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፉትን ቀናት ሁሉ እግዚአብሔር አምላካችን በቸርነቱና በበጎነቱ እየመራን እነሆ ለዚህች ለተወደደች ምሽት አድርሶናል። እግዚአብሔር አምላካችን ለዘላለም ስሙ ይክበር ይመስገን። ነፍሳችን በርሱ ላይ ታምናለች እርሱንም ደግሞ ተስፋ ታደርጋለች። ወዳጆቼ፣ የመረጠን እግዚአብሔር ይባረክ ልዑል ከማደሪያው ስሙ ለዘላለም ከፍ ከፍ ይበል እያልን እነሆ የዕለቱን ዝግጅታችንን ስንጀምር ደስ እያለን ነው። ባላችሁበት ስፍራ ሆናችሁ ይህንን የራዲዮ መልእክታችንን ስታዳምጡ በእውነት እግዚአብሔር በባርኮቱና በበረከቱ እንደሚጐበኛችሁ እኛ ባለሙሉ ተስፋዎች ነን። እግዚአብሔር ኖ ለእያንዳንዳችን በዚህች ምሽት የሚሆነውን መንፈሳዊ ማዕድ ሰንቆልናል፣ ለዚህም ደግሞ እርሱ ይመግበናል። ስሙ ይክበር ይመስገን ከማለት ወደ ኋላ አንልምና ጌታችን በዛሬውን ምሽት እንደ ልማዱ ደግሞ ይመራናል። እግዚአብሔር በዚህች ምሽትን እንግዲህ የሚያስተምረንን ለማዳመጥ የተዘጋጀ ልብን ይዘን እንቅረብ። እግዚአብሔር በእውነት ለእያንዳንዳችን ይናገረናልና፣ እንደ ወትሮ ሁሉ ውስጤ ዝማሬን ጋብዛችሁ

እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። አምላካችን የልባችንን አዋቂ አምላክ ነው። ሊሊ በዚህ ዝማሬ ስላገለገለችን እግዚአብሔር ይባርካት እያልን ወደ ዕለቱ ጸሎታችን እናልፋለን። በሰማይና በምድር ላይ የምትገዛ እግዚአብሔር አባታችንና አምላካችን ሆይ ስላለፉት ጊዜያት፣ ስላለፉት ቀናት፣ ስላለፉት ሰዓታትና ደቂቃዎች ሁሉ ስለ ጥበቃህም ኖ ከቃልም አድ ስላስተማርከንና ስለ መገብከን እጅግ አድርገን እናመሰግንሃለን። ከራሳችን ጥረት ከራሳችን ትግል እነሆ በእውቀታችንና በትምህርታችን የተደገፈ ሳይሆን ነገር ግን ከመንፈስ ቅዱስ እገዛ ከአንተም እግዚአብሔር ወይ ምሕረትና ቸርነት በስቶልን ለዚህች ዓርብ ምሽት ደግሞ እንድንበቃ ፈቃድ ሆኗል። እግዚአብሔር ወይ ስምህ ይክበር ይመስገን። ኖ እንደ ጥፋታችን አንተ ስላልፈረድክብን ከቁጥርም ስላላጐደልከን እግዚአብሔር አምላካችን እግሮቻችን ደግሞ በቅዱሳን ማደሪያ ይቆሙ ዘንድ በቤተ መቅደስህም ደግሞ እግዚአብሔር አምላኪ ሆይ ተገኝተው ኖ ከቅዱሳንህ ጋር ስምህን ከፍ ከፍ ያደርጉ ዘንድ የረዳሃቸው ያጸናሃቸው እግዚአብሔር አምላኪ ሆይ አንተ ነህና እጅግ አድርገን እናመሰግንሃለን። ብዙዎች ይህቺን ቀን ብዙዎች ይህንን አየር ብዙዎች እግዚአብሔሮ ይህንን የዛሬውን ዕለት ቀን እግዚአብሔሮ ፀሐይቱን እንኳን ለማየት ፈልገው ሳይወዱ ገንዘባቸው፣ ወገናቸው ተስፋ ያደረጉበት የዚህ ዓለም ነገር ሳይደግፋቸው ወደ ሞት ወርደዋል። እኛ ግን ያንተን ምሕረት ተስፋ እያደረግን፣ ያንተን በጎነት ተስፋ እያደረግን እግዚአብሔር አምላኬ ሆይ ለዚህች ምሽት እንድንበቃ እኖ ፈቃድ ሆኖአልና ስምህን እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። በዚህች ምሽት ደግሞ እግዚአብሔር ሆይ ባሪያዎች ልጆች ወደንና ፈቅደን ከአንተ ለመማር ደግሞ ቀርበናል። በቃልህ ገስጸን ምከረን የጐደልንበትን የጠመምንበትን ነገር ሁሉ እግዚአብሔር አምላካችን ሆይ እንድታመላክተንና ከጥፋታችንም እንድንመለስ እግዚአብሔር ሆይ እርዳን። በጌታችን በመድኃኒታችን በጨበጫ ይመቸን ዘንድ ወደ ኋላ መለስ ብለን ከቁጥር ሦስት እንነሳለን እና እስቲ የቁጥር ሦስትን ትምህርት ወይም ደግሞ ክፍል ላንብብላችሁ እንዲህ ይላል ዓለሞች በእግዚአብሔር ቃል እንደ ተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነትና አስተውላለን፣ ይላል ጸሐፊው። የዚህን ዓለም ወደ ሕልውና መምጣት አስመልክቶ ሁለት ገለጻዎች ቀርበዋል ማለታችንን በትናንትናው ምሽት ክፍለ ጊዜ የጠቀስነውን ታስታውሳላችሁ። አንደኛው መላምት ላይ የተመሠረተ ሲሆን፣ ልብ በሉ አንደኛው ገለጻ ግምት ላይ ወይም መላምት ላይ የተመሠረተ ሲሆን፣ ሁለተኛው ግን መለኮታዊ መገለጥ ላይ የተመሠረተ ነው። እኛ ግን መለኮታዊውን መገለጥ በእምነት እንቀበላለን። መላምታዊውን ንድፈ ሐሳብ የሚያምኑ ሰዎች የሚቀበሉትም እንዲሁ በእምነት ነው። ከእነዚህም ውስጥ አብዛኞቹ ተቀባይ በማጣት ከጥቅም ውጭ ይሆነዋል። አለሞች በእግዚአብሔር ቃል እንደ ተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን፣ ይላል የዚህ የዕብራውያን መልእክት ጻፊ። በሌላ መልኩ ይህንን ቃል ዘመናት በእግዚአብሔር ቃል እንደ ተወሰኑ በእምነት እንቀበላለን ብለን መተርጎምም ይቻላል። ከዚህ ቀደም ብሎ የእግዚአብሔር ቃል ኀይለኛና የሚሠራ ሁለት ምላስ ካለው ሴፍም የሚበልጥ የተሳለ እንደሆነ ተመልክተን ነበረ። የእግዚአብሔር ቃል የሰውን ሕይወት የመለወጥ ኃይል አለው። አይደለም እንዴ? እኔና እናንተንም ለውጦናል። አዎ። ይሁን እንጂ ስለ ዓለማት መፈጠር የእግዚአብሔር ቃል የሚሰጠንን ገለጻ የመቀበልም ሆነ ያለ መቀበልም ምርጫ አለን። የእግዚአብሔር ቃል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በማለት ነው የሚጀምረው። ይህ ደግሞ መለኮታዊ መገለጥ ነው። በሌላ በኩል ደግሞ አንዳንድ ሰዎች ይህ ዓለም የተገኘው በአዝጋሚ ለውጥ ሂደት እንደሆነ ይነግሩናል፣ ያስተምሩናል። የአዝጋሚ ለውጥ ሂደትን ሳይንሳዊ ለማለት የሚሞክሩ ሰዎች አሁንም ድረስ ቢሆን አሉ። ሆኖም ሳይንሳዊ አይደለም። ይህ ትምህርታቸው ሳይንሳዊ ቢሆንማ ኖሮ ሁሉም ሳይንቲስቶች በተስማሙበት ነበር። በአሁኑ ጊዜ ብዙ ሳይንቲስቶች በአዝጋሚ ለውጥ ሂደት ማመናቸውን ትተዋል። ምርጫው በፊታችን ነው። መለኮታዊውን መገለጥ መቀበል ወይንም ደግሞ መላምታዊውን ገለጻ መቀበል። በቃ አንድ ጊዜ በአንድ የእንስሳት ቅሪታ አካል ባለበት ሙዚየም ያለው አስጎብኚ እዚያ ስላለው የዳይኖሰር ቅሪታ አካል ለጎብኚዎች ገለጻ እያደረገ እያለ እንዲህ አለ። ይህ ዳይኖሰር በሕይወት የነበረው የዛሬ ሁለት ሚሊዮን ስድስት አመታት በፊት ነበር ሲል ገለጻውን መስጠት ጀመረ። ታዲያ ከጐብኚዎቹ አንዱ ሁለት ሚሊዮን ስድስት አመታት ስትል ምን ማለት ነው? በማለት ጥያቄውን አቀረበለት ላስጐብኙ። ይኸውም ጐብኚ ሰውዬ ጥያቄውን በጥያቄ አከለና ስድስቱን ዓመት ወዳጄ ሆይ ከየት አመጣኸው? በማለት እንደ ገና ሁለተኛ ጥያቄ አቀረበለት። አስጐብኚውም እኔ እዚህ ተቀጥሬ ስመጣ ሁለት ሚሊዮን አመታት ሆኖት ነበር ይህ ቅሪተ አካል። አሁን እዚህ መሥራት ከጀመርሁ ስድስት አመት ሆኖኛል። ለዚህ ነው ሁለት ሚሊዮን ስድስት አመታት ብዬ ገለጻውን የሰጠሁት፣ በማለት መልሱን እሰጠ። አያችሁ ወዳጆቼ፣ እንዲህ ያለውን መላምታዊ አስተሳሰብ የሚከተሉ ሰዎች የዚያን ያክል አስቂኝ ናቸው። እምነት በአስተማማኝ መሠረት ላይ ያለ ነገር ነው። ስለ ዓለማት መፈጠር ያለኝን አመለካከት የተቀበልኩት በእምነት ነው በማለት ስናገር አስተማማኝ መሠረት አለኝ ማለቴ ነው። ሲመቸኝና ሳይመቸኝ እንደ ሳይንቲስቶቹ አመለካከቴን በየጊዜው እኔ አበበ አልለውጥም። እግዚአብሔር ወገኖቼ ሰማይና ምድርን ፈጠረ። በቃ ቃሉ ደግሞ ዘላለማዊም እውነትም ነው። አሁን ደግሞ የምንመለከተው ስለ ግለሰቦች እምነት ይሆናል። ለመንደርደሪያ ያክል እንዲሆነን ካምፕ ቤልጂም ሞርጋን ከተናገሩት አንድ ጥቅስ እንድንመለከት እፈልጋለሁ የሕይወት ውጣ ውረድን የምንቋቋመው በእምነት እንጂ በጥርጥር አይደለም። በየጊዜው በተስፋ እየደመቀ እንጂ በተስፋ መቁረጥ እየጨለመ የሚሄድ መሆን የለበትም። በዕለት ተዕለት እንቅስቃሴው ደግሞ እምነት በፍቅር መገለጥ ይኖርበታል ሲል ተናገረ። የእነዚህን ሰዎች ሕይወት በምናይበት ጊዜ ወገኖቼ አባባሉ ምን ያክል እውነት እንደሆነ ይበልጥ ግልጽ ይሆንልናል ብያምናለሁ እምነት በሳጥን ውስጥ አስቀምጠን በወጣን በገባን ቁጥር ዐይን ዐይኑን እንደምናየው እንቋ አይደለም እምነት እያንዳንዱ የሕይወት ገጽታችንን መዳሰስ ይኖርበታል ከእነዚህ ሰዎች ሕይወት የምንመለከተውም ያውና የሚሠራ እምነትን ነው እምነት ይሁልኝ እዩልኝ የምንለው ጉዳይ አይደለም። እምነት የምንኖረው ነው። የእምነት መሠረቱ የእግዚአብሔር ቃል ነው። ወዳጆቼ እግዚአብሔር ይክበር ይመስገን። ከዚህ በመቀጠል ደግሞ ስለ አቤል እምነት የተነገረውን አብረን እንመለከታለን። ሰዎች ወደ እርሱ መምጣት ያለባቸው በእምነት እንደሆነ አንዴና ለዘላለም እግዚአብሔር መንገዱን ያሳየው በአቤል ሕይወት ነበር። አስተውሉ፣ ይህንን ቃል። ሰዎች ወደ እርሱ መምጣት ያለባቸው በእምነት እንደሆነ ለአንዴና ለዘላለም እግዚአብሔር መንገዱን ያሳየው በአቤል ሕይወት ነበር። ደህንነት በክርስቶስ ነው። ተመልከቱ፣ ደህንነት በክርስቶስ ነው። የክርስቶስን ቀና አይቶ ሐሴት ያደረገው አብርሃም ብቻ ሳይሆን አቤልም ጭምር ነው። እስቲ ቁጥር አራትን እናንብብ። አቤል ከቃኤል ይልቅ የሚበልጥን መሥዋዕት ለእግዚአብሔር በእምነት አቀረበ፣ በዚህም እግዚአብሔር ስለ ስጦታው ሲመሰክር በእርሱ ጻድቅ እንደሆነ ተመሰከረለት፣ ሞቶም ሳለ በመሥዋዕቱ እስካሁን ይናገራል ይላል ዕብራውያን ምዕራፍ አሥራ አንድ ቁጥር አራትን ልብ ይሏል። ስለ አቤልና ቃየል ከዘፍጥረት መጽሐፍ እንድንመለከት እፈልጋለሁ። አቤል ያሟላው ቃየል ግን ያላሟላው ነገር ምን እንደሆነ እንድናይ እፈልጋለሁ። በሁለቱ ልጆች መካከል ያለው ልዩነት ምን ነበር? የሚለውን ጥያቄ እዚህ ላይ ብናነሳ ትልቅ ቁም ነገር ይኖረዋል ብዬ ገምታለሁ። ከኦሪት ዘፍጥረት ምዕራፍ አራት ቁጥር አንድ ከኦሪ ዘፍጥረት ምዕራፍ አራት ቁጥር አንድ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃኤልንም ወለደች፣ እርሷም ወንድ ልጅ ከእግዚአብሔር አገኘዋለች የሚልን ቃል እናነባለን። ለመሆኑ ስለ የትኛው ወንድ ልጅ ነበር ሔዋን የተናገረችው? አስተዋላችሁ ሔዋን? ስለ የትኛው ወንድ ልጅ ነበር የተናገረችው? ከእርሷ ዘር ስለሚመጣው ወንድ ልጅ ቀደም ሲል እግዚአብሔር ነግሯት እንደ ነበር ይታወሳል። እግዚአብሔር ለእባቡ የተናገረውም በአንተና በሴቲቱ መካከል፣ በዘርህና በዘሯም መካከል ጠላትነትን አደርጋለሁ በማለት ነበር ዘፍጥረት ምዕራፍ ሦስት ቁጥር አሥራ አምስት ሆኖም ከኃጢአት ጋር የሚደረገው ግብግብ ለዘመናት እንደሚዘልቅ አዳምና ሔዋን ገና አላስተዋሉም ነበር። ስለሆነም ወገኖቼ፣ ቃየል በተወለደ ጊዜ ከእናንተ ዘር ይገኛል በማለት እግዚአብሔር የገባላቸው ተስፋ እንደ ተፈጸመ አስበው ነበር። አስተዋላችሁ? ቃየል በተወለደ ጊዜ ከእናንተ ዘር ይገኛል በማለት እግዚአብሔር ለአዳምና ለሔዋን የገባላቸው ተስፋ እንደ ተፈጸመ አድርገው አስበው ነበር። ይሁን እንጂ ቃየል ነፍሰ ገዳይ እንጂ ይመጣል የተባለው አዳኝ አልነበረም። እዚህ ላይ በትክክል ወይም ደግሞ በእርጋታ እንድታደምጡኝ እፈልጋለሁ ወገኖቼ በዚያው በዘፍጥረት ምዕራፍ አራት ቁጥር በዘፍጥረት ምዕራፍ አራት ቁጥር ሁለት ደግሞ ደግሞም ወንድሙን አቤልን ወለደች፣ አቤልም በግ ጠባቂ ነበረ፣ ቃይልም ምድርን የሚያርስ ነበረ የሚልን ቃል እናነባለን። የእነዚህ ልጆች ልዩነት የጀመረው ገና ከሕፃንነታቸው ስለ ነበር እዚህ ላይ አንዳንድ ነገሮችን በንጽጽር መመልከት ይኖርብናል። ዘፍጥረት ምዕራፍ አራት ኦሪት ዘፍጥረት ምዕራፍ አራት ከቁጥር አራት እስከ አምስት ከብዙ ቀንም በኋላም ቃኤል ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎቹ በኵራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃኤልና ወደ መሥዋዕቱ ግን አልተመለከተም። ቃኤልም እጅግ ተናደደ። ፊቱም ጠቅ ቆረ ይላል። እግዚአብሔር የበግ መሥዋዕት እንዲያቀርቡ ለአቤልና ለቃየል ነግሮአቸው ነበር። ያ በግ ደግሞ የክርስቶስ ምሳሌ ነበር። ምናልባትም አንዳንዶቻችሁ የዘ ፍጥረት መጽሐፍ እኮ እንዲህ አይልም አበበ የሚል መከራከሪያ ነጥብ ታቀርቡ ይሆናል። እስቲ እኔ ምተራይን አንድ ጥያቄ ላቅርብላችሁ ለመሆኑ ዕብራውያን ምዕራፍ አስራ አንድ ዕብራውያን ምዕራፍ አስራ አንድ አቤል ከቃይል ይልቅ የሚበልጥን መሥዋዕት ለእግዚአብሔር በእምነት አቀረበ ይል የለም ወይ? አቤል መሥዋዕቱን ያቀረበው በእምነት ነበር። አቤል ታዟል። ቃይል ግን አልታዘዘም። አስተዋላችሁ? አቤል መሥዋዕቱን ያቀረበው በእምነት ነበር። አቤል ታዟል። ቃየል ግን አልታዘዘም። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው። አቤልና ቃየል ከእግዚአብሔር መገለጥን ተቀብለው ነበር። ሁለቱም የአንድ ቤተሰብ ልጆች ነበሩ። ሆኖም ቃየል የድካሙ ውጤት የሆነውን የምድር ፍሬ ነበር ለእግዚአብሔር መሥዋዕት ማቅረብ የፈለገው። ዛሬም ቢሆን ብዙ ሰዎች በራሳቸው መልካም ሥራ ውጤት ነው ወደ እግዚአብሔር መምጣት የሚፈልጉት። አቤል ግን የበግን ጠቦት መሥዋዕት አቀረበ። ምናልባትም በስፍራው ብትገኙና ወንድማችን አቤል የበግ ጠቦት መሥዋዕት የምታቀርበው ለምንድን ነው ብትሉት፣ ተመልከቱ። በስፍራው ተገኝታችሁ ወንድማችን አቤል የበግ ጠቦት መሥዋዕት የምታቀርበው ለምንድን ነው ብላችሁ ብትጠይቁት እሱ ደግሞ ሲመልስላችሁ ምክንያቱም እግዚአብሔር ያዘዘኝ እንደዚያ እንዳደርግ ስለ ሆነ ነው የሚል መልስ እንደሚሰጣችሁ ጥርጥር የለኝም። ወደ እርሱ ስለምንመጣበት መንገድ እግዚአብሔር ገና ከመጀመሪያው ነበር ግልጽ ያደረገው። ደም ሳይፈስ ስርየት የለም ይላል። ኀጢአተኞች መሆናችንን በማመንና ለኀጢአታችንም ዋጋ መከፈል እንዳለበት በማመን ወደ እግዚአብሔር እኔና እናንተ መምጣት አለብን። የበግ ደም መሥዋዕት ማቅረብ አስፈላጊ ሆኖ የተገኘውም በዚህ ምክንያት ነበር። በዚያን ሰዓት የበግ መሥዋዕት ማቅረብ ኀጢአትን ያስተሰርያል ማለት ሳይሆን የበግ መሥዋዕትን ማቅረብ ኀጢአትን ያስተሰርያል ማለት ሳይሆን በጉ ወደፊት የሚመጣው የክርስቶስ ምሳሌ መሆኑን ለማመልከት ነው። እርሱ የዓለምን ኀጢአት ሁሉ የሚያስወግድ የእግዚአብሔር በግ ነው ይላል ቃሉ እስቲ አሁን ደግሞ ቀጠል አድርገን የሄኖክን እምነት ከቁጥር አምስት እንመልከት ሄኖክ ሞትን እንዳያይ በእምነት ተወሰደ እግዚአብሔርም ስለ ወሰደው አልተገኘም ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ይላል ስለ ሄኖክ ለመጀመሪያ ጊዜ ተጠቅሶ የምናገኘው በኦሪት ዘፍጥረት ምዕራፍ አምስት ነው። የአዳም የትውልዱ መጽሐፍ ይህ ነው፣ እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው። አዳም አንድ መቶ ሰላሳ ዓመት በሆነው ጊዜ ሴት የሚባል ልጅ ወለደ። በኋላም አዳም ሞተ፣ ሴትም ለራሱ ልጅ ከወለደ በኋላ ሞተ። ሁሉ በአዳም ይሞታሉ ማለትም ይኸው ነው። ከዚያ ጊዜ አንስቶ እስካለንበት ዘመን ድረስ ሂደቱ ይኸው ነው። የሰዎች ሕይወት በሞት መጠናቀቁ ያለና የነበረ እንጂ አዲስ ነገር አይደለም። ሆኖም ስለ ሄኖክ የምናነበውም ከዚሁ የዘፍጥረት መጽሐፍ ነው። እንዲህ ይላል። ሄኖክም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው ስምንት መቶ ዓመት ሆነ። ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ ዘጠኝ መቶ ስድሳ ሁለት ዓመት ሆነ፣ ሞተም። ሄኖክም መቶ ስድሳ አምስት ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው ሁለት መቶ ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ ሦስት መቶ ስድሳ አምስት ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል ዘፍጥረት ምዕራፍ አምስት ከቁጥር አስራ ዘጠኝ እስከ አራት ያለውን መመልከት ይቻላል። እነዚህ ሰዎች ሁሉ ልጆች መውለዳቸውን እንጂ ስለ ሕይወታቸው ምንም የምናውቀው ነገር የለም። ከእነዚህ ሰዎች ሁሉ የአንዱ ስም ብቻ ነው ጐላ ብሎ የወጣው። የያሬድ ልጅ ሄኖክ ስድሳ ዓመት ከኖረ በኋላ ሄኖክ ማቱሳላ የሚባል ልጅ እንደ ወለደ ከዚህ ከክፍሉ ተነግሮናል። ከማቱሳላ በኋላ ሄኖክ ሌሎች ልጆችን እንደ ወለደ ቢታወቅም ሄኖክ በዚህ ዘመን ሞተ የሚል መረጃ ግን አናገኝም። የለምም ምክንያቱም እግዚአብሔር ወስዶታልና አልተገኘም ይላል ቃሉ። ከዚህ ጠለቅ ያለ መንፈሳዊ እውነትን መመልከት ይቻላል። አንዳንድ ሰዎች ቤተ ክርስቲያን በታላቁ መከራ ውስጥ ታልፋለች የሚል አቋም አላቸው። ለዚህ እንደ ማስረጃ የሚያቀርቡትም ኖህን ነው። ኖህ ግን ቤተ ክርስቲያንን አይወክልም። ኖህ በታላቁ መከራ ውስጥ ደህንነትን የሚያገኘው ዓለም ምሳሌ ነው። ልብ በሉ፣ ኖህ በታላቁ መከራ ውስጥ ደህንነትን የሚያገኘው ዓለም ምሳሌ ነው። እግዚአብሔር በዚያ መከራ ውስጥ እንኳ ይጠብቃቸዋል ይላል። ለመሆኑ እነርሱ እነማን ናቸው? እነርሱ አንድ መቶ አርባ አራት ሺህ እስራኤላውያንና ሌሎች እጅግ ብዛት ያላቸው የአሕዛብ ወገኖች ናቸው። ከታላቁ መከራ በፊት እግዚአብሔር ቤተ ክርስቲያንን ከዚህ ምድር ይወስዳል። ለፊላደልፊያ ቤተ ክርስቲያን ሲናገር የትዕግሥቴን ቃል ስለ ጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ብሏል። ራእይ ምዕራፍ ሦስት ቁጥር አስር ራእይ ሦስት ቁጥር አስርን ተመልከቱ። በምድር የሚኖሩትን ይፈትናቸው ዘንድ ሊመጣ ካለው ከፈተናው ሰዓት ሲል ስለ ታላቁ መከራ መናገሩ ነው። ሄኖክ የቤተ ክርስቲያን ምሳሌ ነው። ልብ በሉ፣ ሄኖክ የቤተ ክርስቲያን ምሳሌ ነው። ሄኖክን እንደ ወሰደው ሁሉ ቤተ ክርስቲያንንም ከታላቁ መከራ በፊት ወደ ራሱ እግዚአብሔር ይወስዳታል። አዲስ ኪዳን ስለዚህ ሁኔታ ሲያመለክት ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ይላል አንደኛ ተሰሎንቄ ምዕራፍ አራት ከቁጥር አሥራ ስድስት እስከ አስራ ሰባት ያለውን መመልከት ይቻላል። አንደኛ ተሰሎንቄ ምዕራፍ አራት ቁጥር አስራ ስድስትና አስራ ሰባትን መመልከት ይቻላል። ዕብራውያን አሥራ አንድ ቁጥር ስድስትን ደሞ አንብበን የዛሬውን ትምህርታችንን እንቋጫለን። ያለ እምነትም ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ይላል። ወገኖቼ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ሄኖክ ግን ደስ አሰኝቶታል። እንዴት ነው ሄኖክ ደስ ሊያሰኘው የቻለው የሚለው ጥያቄ እዚህ ላይ ሊነሣ ይችላል። በእምነት ነው ወገኖቼ። በቃ ሄኖክ እግዚአብሔርን ደስ ሊያሰኘው የቻለው በእምነት ነው። በእምነት ለመምጣት ፈቃደኛ እስካልሆናችሁ ድረስ በፍጹም እግዚአብሔርን ደስ ማሰኘት አትችሉም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ይላል። የዕብራውያን መልእክት ስለ ዋጋ ወይም ስለ ሽልማት ብዙ የሚለው ነገር አለው። ለዚህም ዋናው ምክንያት ትኩረቱ የክርስትና ሕይወት ላይ ስለ ሆነ ነው። ደህንነት ነጻ ስጦታ እንጂ ተመልከቱ ደህንነት ነጻ ስጦታ እንጂ ሽልማት አይደለም። ደህንነት የሚገኘው በእምነት ነው። የክርስትና ሕይወትን የምንኖረው በእምነት ነው። ሄኖክ በእምነት ነበር አካሄዱን ከእግዚአብሔር ጋር እያደረገ ምላሽ የማሰጠው